አሰላሙአለይኩም ወራህመቱላሂ ወበረካቱ ውድ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንዴት ናችሁ? ሁሉ አማን። ይኸው እንግዲህ በአዲስ ቪዲዮ ተከስተናል። ወደ ሀገራችን ገብተናል። ዶሮውን፣ አትክልቱን ምናምን። ይሄ እንግዲህ አሁን ግብርና ልንጀምር ነው። አትክልትም እንደዚህ አንዳንድ ዘሮችን ዘራረች ነው እንግዲህ ያያችሁት፣ በሶስት ወር ውስጥ ማለት ነው። ሶስት ወርም እንዳውም አልሞላኝም የሚገርማችሁ እና እንዴ ናችሁ? ደህና ናችሁ ወይስ? ክላስ ጎብኛችሁ። እንግዲህ በሶስት ወር ውስጥ የዘራኋቸውን ዘሮች ማለት ነው። እዚህ ጋር እነ ጎመን አልቀሩ እነ ቆስጣ ምንድነው? ደግሞ ይሄ በሀገራችን ምንድን ነበር ምንለው? ይሄ በሶ ብላ፣ በገጠር ዝቃቂ ይባላል። ይሄ ዝቃቂ አሁን እቺን ማለት ነው ሹሮ ስትሰሩ ሹሮ ላይ ማለት ጣል አድርጉባት፣ ምትገርም ሹሮ ጠፍጥና። ለነገራችሁ እቺ ዝቃቂ በሶ ብላ ማለት ነው፣ በሀገራችን ዝቃቂ ይባላል በገጠሩ አካባቢ ማለት ነው። ያው ገጠር በእውነት እንግዲህ እና እዚህ ጋር አይደርቅ ይባላል። አይደርቅ የተባለው ያው እንግዲህ ጎመኑን ጎመኑ በበጋም ሆነ በእንትን በክረምት አይደርቅ፣ ስለዚህ አይደርቅ የሚባል ስም ተሰይሞለታል ማለት ነው። አሪፍ ስም ነው ተሰጠው ማለት። አንድ ሰው አንድ ነገር እንግዲህ በተግባሩ ነው አይደለ? ስም የሚሰጠው። ጥሩ ስም ተሰቶታል። አይደርቄ ይሉታል፣ ግን ስሙ አባጅኝ ይባላል። አባጅኝ ነው ስሙ ስለማይደርቅ ግን አይደርቄ ብለውታል ማለት ነው። እዚህ ጋር ቆስጣለን፣ አይወጭታ፣ ቆስጣ እነምን እነምን ይኸውላችሁ ዶሮች ስላሉ እንትን ይበሉታል። በተለይ እነዚህ የፈረንጅ ዶሮዎች በጣም አስቸጋሪ ናቸው። የሽንኩርት ልጣጭ አይቀራቸውም ሲበሉ ማለት ነው። ስለዚህ ግዴታ እንደዚህ ዶሮ ካለ እንደዚህ አጥረን በሰነ ስርዓት ማስቀመጥ ይጠበቅብናል ማለት ነው። እዚህ ጋር ደግሞ ምናለኝ መሰላችሁ የጥፍስ ቅጠል ሁሉ አለኝ እያያችሁት ግን ፀሐይ ስለሆነ በደንብ አይታይም መሰለኝ። የጥብስ ቅጠል አለኝ፣ ጥቁር አዝሞች። እዚህ ጋር ደግሞ ናአና አሳዊ አለ። ዘሩ እንደ ናአናሳዊ ነው፣ ግን ሽታው ናአና አሳዊ አይደለም። ሽታው ግን በጣም ደስ ይላል፣ ለሻሂ ማለት ነው። ህይወት እንዴት እንደሆነ የሚገርም መሆኗል ማለት ነው። በጣም ደስ ይላል። ሀገራችን ላይ እኮ አይደለም፣ አፈሩ ላይ ድንጋይ ላይ ራሱ ዘር ብንዘራ ያበቅላል። እንደ ሌላው ሀገር አይደለም ሀገራችን ወርቅ ናት ማለት ነው። እና እዚህ ጋር እዚህ ጋር ደግሞ ቆይ ላሳያችሁ። እዚህ ጋር ነአና መቅሩቢ አለን፣ ነአና መቅሩቢ ቆይ፣ በደንብ አስጎበኛችኋለሁ ሌላ ጊዜ ማለት ነው። ይሄ ነአና መቅሩቢ ነው፣ ግን እንዴት ይላል በደንብ አይታይም። ይሄ ደግሞ መፋቂያ ነው። መፋቂያ መፋቂያ ምን ነበር የሚባለው ረክ? ስሙም ስሙም ጠፋብኝና በመታቆ ካላችሁ ነገሩ ስሙ ጠፋብኝ። የሀገራችን ጎጆ መስሎ እንደዚህ ስለሚሰራፉ አሰረዋለሁ ማለት ነው። በጣም ደስ የሚል መፋቂያ ነው። እንግዲህ የሀገራችሁ ስትገቡ ማለት ነው፣ ዘሩን ምኑን እየዘራራችሁ አትክልቱን ምኑን የሚገርማችሁ፣ በአሁኑ ሰዓት እንኳን አይደለም አፈር ላይ ማለት ነው፣ እንደዚህ በቆርቆሮ ራሱ እያደረግን በፕላስቲክ አንዳንድ ነጠቅልጎመን እነቆስጣ ብዙ ነገር። አሁን ኑሮ ተወዷል። ስለዚህ እንደዚህ ከተማ ውስጥም እርሻ የሌለው ሰው ራሱ እንደዚህ ደረጃ ደረጃ ላይ እየተደረገ ተደርድሮ እንትን ማለት ይቻላል ማለት ነው። እና ዶሮቹም አሉ። እስኪ ግብርና ልጀምር ነው። ምን ትሉኛላችሁ? ግብርና ግብርና ነው። ከተማም አላዋጣም፣ ግብርና አይሻልም ብላችኋል። ስለዚህ ወደ ግብርና ልሰማራ ነው ማለት ነው። ምን ምን ትማክሩኛላችሁ? እስኪ ቤተሰብ ማለት ነው። እና ቆይ ዶሮዎቹን ነው እንደማሳያችኋለሁ። በነገራችን ላይ ግን የዶሮ እንትን ማለት ነው የዶሮ እርባታ ብዙ ወጪ የለውም፣ ማለት በጣም አትራፊ ነው። አገር ገብታችሁ ምን እንስራ እስኪ አሁን ምንድን ነው መስራት ያለብን የምትሉ እህቶችም ሆናችሁ ወንድሞቼ ማለት ነው ዶሮ ያዋጣል ንገራችሁ። እና የሚያዋጣው በአሁኑ ሰዓት ግብርና ግብርና እና በቃ ግብርና መና ግብርና እና ግብርና ብቻ ነው። እኔ ያየሁት በደንብ አይቼዋለሁ። ከተማም ስራ አያዋጣም። የግብርና ስራ ያዋጣል። ስለዚህ በተለይ እንደዚህ ያው እና አንዳንድ መስኖ ቦታ መሬት ያላችሁ እህቶችም ሆነ ወንድማቸው ማለት ነው ብዙዎቻችን ግን ገጠር መግባት ገጠር ተወልደን አድገን ገጠር ለመግባት የሚከብድን ሰዎች አለን እና እሱ ስህተት ነው። በአሁኑ ሰዓት እንደውም ከተማ ከመስራት ገጠርም ገብቶ መግባት ገብቶ መስራት ያዋጣል ከምንም በላይ ማለት ነው። በአሁኑ ሰዓት የሚያዋጣው የግብርና ስራ ብቻ ነው። ስለዚህ መስኖ መሬት ያላችሁ ሰዎች እንደዚህ በአመት አንዴ ምናምን ሳይሆን መስኖ ያላችሁ ሰዎች በደንብ ውሃችሁን እያጠጣችሁ ውሃ አትክልት፣ ድንች ድንቾች እንደዚህ እና ቆስጣ እና ጥቅል ጎመን በቃ እነሱን እንትን በአመት ሁለት ጊዜ ሶስት ጊዜ ማምረት ስለሚቻል በቀላሉ ራሳችንን መቀየር እንችላለን ማለት ነው። ዶሮም እንደዛው ዶሮ ያው ትንሽ ቀለባቸው ሊጎዳ ይችላል፣ ግን ፍርሽ ጋ አላቸው የዶሮቹ ዶሮም ራሱ ፍርሽ ጋ አላቸው እና ፍርሽ ጋ እየተሰ እንትን እየተባለ ያው ትንሽ ውድ ነው ቢሆንም በቆሎውን ስንዴውን እየገዙ እንትን ቢሏቸው የእንቁላሉ ብቻ ራሱ ከነሱ ቀለል ውጭ ለዛውም ለሌላም ይተርፋሉ። እንቁላላቸው ብቻ ማለት ነው። እንቁላል አሁን በአሁኑ ሰዓት ወደ ሀያ ብር ገብቷል። አንድ እንቁላል ማለት ነው። አንድ እንቁላል ሀያ ብር አስባችሁታ፣ ከባድ ነው። ስለዚህ እንቁላል የሚጥሉ ከሆነ የእንቁላል ዶሮዎች አሉ። እነሱን ገዝታችሁ የእንቁላል ዶሮ ገዝታችሁ እንቁላላችሁን እያመረታችሁ ምግባቸውን ራሱ በእንቁላላቸው እንትን ማለት ይቻላል፣ መሸፈን ይቻላል ማለት ነው። ሌላ ወጭ አያስፈልግም። ዶሮቹ የራሳቸውን ወጭ ይችላሉ። ከዚያም አልፎ ለእናንተ ማድረግ የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው። በጣም እኔ በአሁኑ ሰዓት አየሁት፣ በቃ አየሁት፣ ከተማውንም ገጠሩንም አየሁት። የሚያዋጣው ገጠር ነው ገጠር የግብርና ስራ ፣ ስለዚህ የግብርና ስራ ስሩ። የክፍለ ሀገር ልጆች ሁነን ከገጠር ገብተን ለመስራት ውርደት መስሎ የሚታየን ልጆች አሉ። እኔ በግልጽ በቀባ ካለማቃቸው ልጆች፣ ስለዚህ እነሱ ስላሉ ነው ደፍሬ መናገር የቻልኩት ማለት ነው። ገጠር መስራት ውርደት ይመስላቸዋል፣ ገጠር ተወልደው አድገው ማለት ነው። መሆን የለበትም በአሁኑ ሰዓት የከተማ ልጅ እራሱ ገጠር እየገባ ግብርና በትራክተር እያረሱ ራሳቸውን እያቀየሩ ነው ያሉት። እና አንሸወድ ማለት ነው። እኛ የሙያው ባለቤት ሆናል፣ ራሳችንን እንትን አድርገን ስራችንን መስራት አለብን ማለት ነው። ምንም የገጠር ልጅ መሆን መታደል ነው። ሁሉ ነገር አለ፣ መስራት ይቻላል። አይደለም እንኳን ለራሳችን፣ የከተማዎቹ ልጆች እንደውም ወደ ገጠር ገብተው በተቻላቸው ሰርተው እንዲሻሻሉ ራሳቸው እንዲቀይሩ ማድረግ መቻል አለብን እንጂ እኛ የገጠር ልጆቹንም በገጠል የገጠል ስለሆን ማፈር የለብንም ማለት ነው። መታደል ነው የገጠር ልጅ መሆን ማለት ነው። ሁሉ ነገር ሞልቷል። ሁሉ ነገር እና ስሩ ስሩ ነው ምላችሁ። ይኸው አያቸዋቸው እንግዲህ ዶሮች አሉ። አሁን የነዚህ እንቁላል ራሱ እውነት ለመናገር ማለት ነው። አያቸዋቸው ግን ሆዳቸው ልነግራቸዋለች። በደንብ ሆዳቸው መምላት አለባቸው እንጂ እንቁላል እንደጉድ ነው። ማሻአላ ተባረካለ ይላል። አሁን እንደዚህ ዶሮቻቸው እየገዛችሁ አርቡ አርቡ ይኸውላችሁ እንግዲህ እኔ አገሬ ገብቼ ዶሮ እየጠብኩ ነው። ምን ይመስላችኋል? ያዋጣሉ ወይ? ግን እኔ በደንብ ቆይ እስኪ ፀሐይ ስለሆነ ነው መሰለኝ፣ በደንብ በከኔ ሆኖ አልታየኝም። እንተናላላ ለእናንተ አይታያችሁም ይመስለኛል። እና ሌላ ጊዜ በደንብ ቪዲዮ ሰርቼ እለቅላችኋለሁ። በተረፈ እስኪ እንግዲህ የተመቻችሁ ላይክ ሸር እያደረጋችሁ መበረታቱን ባነት ነው እርስ በርሳችን መበረታታ። ሀገራችንን አላህ ሰላሟን ይመልስልን። የኢትዮጵያ ዞሮ ዞሮ ሀገር ነው፣ ሀገርን የመሰለ ነገር የለም። ሀገራችንን አላህ ሰላም ያደርግልን። ሰላም አለይኩም ወረህመቱላሂ ወበረካቱ